ነው። እግዚአብሔር ሆይ እኔ እንዳሰብኩ ሳይሆን አንተ እንዳሰብኩ አኖረኝ። በትላንትና ሁለት ሰይፉ ሾው ላይ የቀረበው ወጣቱ ሚሊየነር ኤቢ ማርሻል በመጨረሻም በሌቦች መዘረፉ ተሰማ። ለመሆኑ ምንድን ነው የተፈጠረው? መረጃዎችን ሰጣችኋለሁ። ሌላ ዜና፣ በሀገራችን በሰሜኑ ክፍል የትግራይ መከላከያ ሰራዊት አርሚ በዛሬው ዕለት ከፍተኛ የተባለ ተቃውሞን አድርጓል። እንዲሁም በደቡብ የሀገራችን ክፍል በሀድያ እና በጉራኪ ክልል መካከል የምትገኘው ቆሴ ላይ ምን ተፈጠረ? በመጨረሻም የለንደን ፋኖች አሁንም ታሪክ መስራታቸውን ቀጥለዋል። በእነዚህ ወቅታዊ ጉዳዮች ላይ መረጃዎችን አካፍላቸዋለሁ። እዚህ ቪዲዮ እኔ በቃ ስለምቆጭ ነው አንዳንዴ ወይኔ ላለ ከዛ ወጥቼ እንደዛ ወጥቼ መከራዬ ናቸው እኔ አንዳንዴ እንዲቀጥል እንደምል እኛ አይደል እንደ ምንገለው ምናምን ሰዎች፣ ኢየሱስ እኛ አደል እንዴ የምንሰርቀው? ይሄን ካስፈለገ ሚዲያ ላይ አይወጣ፣ የራሳችን ገበና ስለሆነ ብዬ ከኦርቶዶክስ ተዋሕዶ ቤተክርስቲያን በቀረበላት ጥቅምት ሸውዳ የጠነጠጠችው ዘማሪ ዘርፌ ከበደ በፀፀትና በጭንቀት ተውጥራ ከባድ ጊዜያቶችን እያሳለፈች ሲሆን ከቅርብ ሰዎች በወጡ መረጃም ወደ ሰሚነሽ ልታቀና እንደሆነ መረጃዎች ወጥቷል። ዘርፌ ምን ገጠማት? ለምንስ እዚህ ውሳኔ ላይ ልት ደርስ ቻለች? መረጃዎችን አጋራችኋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መደንልም የተመሰገነውን በዘርቁታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠብቀ እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለት ቪዲዮ። አባ መልሴን ስጠኝ። ቆይ መለስልሃለሁ፣ ተረጋጋ። ሁለት መቶ ብር እኔ ሰጠሁ እኮ መልሴን ስጠኝ። አተህ ምንድን ነው አትረጋጋም? መልሴን ስጠኝ እያልኩ እኮ። ፖሊስ አቤት። እዛኛው ታክሲ ውስጥ ነበርኩኝ። ሁለት መቶ ብር ሰጥቼው መልስ ስጠኝ ስለው ሳይመልስልኝ ወርውሮ አስወረደኝ። በጣም ትልቁ ወንጀል። ቶሎ አስመልስልሃለሁ፣ እዚሁ ጠብቅሽ። እሺ እሺ እሺ ገንዘብህን እንካ። እሺ እሺ አመሰግናለሁ። ወዴት ነው? አመሰግናለሁ። አሁን ቀልድህን ተውና እንደዚህ የለፋሁበትን ሰባት መቶ ብር ስጠኝ። ምንም ነገሩ ቀልድ ቢመስልም ከጀርባ ግን ትልቅ እውነታን ያዘለ መልእክትን ለተመልካች ያስተላልፋል። ዛሬ ላይ አንዳንድ የመንግስት ቢሮዎች ከምታገኙት ሰርቪስ በላይ የምትጠየቁት የእጅ መንሻ በእጅጉ የላቀ ነው። በዚህም የተነሳ በርካቶች ያለቅሳሉ፣ ግን ደግሞ ሰሚጆሮ የለም። ይህ አሰራር በዚሁ ከቀጠለ እመኑኝ፣ በአደባባይ ህዝብ የሚያራቁቱ ግለሰቦችን መመልከታችን አይቀሬ ነው እና መፍትሄ ቢበጅለት እላለሁ። ሀብታሙ አስተናጋጅ አንድ እንቁላል ፍርፍር የፈጠነ ና ብላ። የደረሰውን እስከሚመጣ ችግር የለውም። የእውነት ኧረ ችግር የለውም፣ የእኔም የደረሰ ነው። እንዴ፣ ተነሳ ይሄ ሰው እኮ ይመጣል። ሼም የለው። ደሞ አነሳሱ ባለፈው ከነዘምዘም ሰርጋ አይቼው ሲበላ ኦ ሊድ አሊድ አራራ ደሞ ሽሮ ነው። አይነፋ ቃታፊ እንብላይ የሚለኝ እኮ የእሱን ሽሮ ካባላት በኋላ የእኔን እንቁላል ሊበላ ፈልጎ ነው። አጭበርባሪ። ዚስ ዴይስ አበሻ ፍሬንድስ ምግብ ቤት ሲገናኙ ቢላይ ሁለቱም የሆድ ወዳቸውን መውራት ጀምሯል። ያኛው እንቁላል ስላዘዝኩ ነው እንብላ የሚበላኝ አጭበርባሪ ይላል። ተነስተው ይመጣብኝስ ብሎ ስጋት። ስንቶቻችሁን ምግብ ቤት ጓደኞቻችሁ ሲመጣ ለምሳሌ እንብላ የምትሉት ከተነሳ ደግሞ ጭመት አረ ብቻ ለይስሙን ላይሆን ከልባችሁን ን ስ ነገር ስናደርግ ነገር ሰላም ብዬ ቤቱን አስተካክዬ ቦታ ምን አድርገው እንደጠበቁኝ ተመልከቱ። አይሴ ጉሪቲ ካሜራ ሰው የለም ብሎ ፈታ ሄዱላቸው። በመቀጠል ወደ ዕለቱ መረጃዎቻችን እናልፋለን። በሀገራችን በሰሜኑ ክፍለ ራሱን የትግራይ መከላከያ ሰራዊት ቲዲኤፍ ብሎ የሚጠራው ታጣቂ ቡድን ጥቅማ ጥቅሞች ይከበር፣ ደሞዝ የሚከፈል ዲዲር መቆረጥ የለበትም በሚል ዛሬ ጥቅምት 3 2018 ዓ ምት በመቀሌ እጅግ በጣም ከባድ የተባለ የተቆሞ ሰልፍ አድርጓል። የትግራይ ክልል በጊዜ አስተዳደሩ ታደሰ ወረደ እንዲሁም በዋት ሊቀመንበሩ ዶክተር ደብረ ጽዮን እናም ሌሎችም አመራሮች በአሁኑ ሰዓት እየተመራ ሲሆን ታዲያ በሳት የፌዴራል መንግስቱ እና የትግራይ ክልል ታላቅ የተባለ መቃቀ ከቀር ውስጥ ገብቷል። ለዚህ ማሳያው ባለፈው ጊዜ የፌዴራል መንግስቱ የኤርትራው መንግስት የትግራይና ሌሎችን ማህሎች እያስታጠቀብኝ ነው ሲል ወንጀላውን አቅርቦ ነበር። ታዲያ በሳባያ በጀት በበቂ ያልተለቀቀላቸው የትግራይ አመራሮች ለሰራዊቱ ደሞዝ መክፈል ባለመቻላቸው የትግራይ መከላከያ ሰራዊት አባላቱ ከባድ የተባለ ተቃውሞ ሰልፍን አድርጓል። በሌላ በኩል በደቡብ የሀገራችን ክፍል በጉራጌና በሀዲያ መካከል በምትወሰኗ ቆሴ ዙሪያ ከባድ የተባለ የህዝብ ማዕበል የወጣ ሲሆን፣ ግጭታቸውም በሁለቱም ክልሎች ቆሴኛ ናት የሚል ጥያቄ ነው። በዚህም የጽታይሉ መግባት እርምጃን መውሰድ ሰልፉ እንዲበተን አድርጓል። በሌላ ዜና የለንደን ፋኖች አሁንም ትግላቸውን አቀጣጥለው ቀጥሏል። በዚህም ከኢትዮጵያ የሚሄዱትን ባለስልጣናት እግር በእግር እየተከታተሉ በአማራ ክልል ያለው የሰብአዊ መብት ጥሰት ይቁም ሲሉ ለህዝባቸው ደክመኝ ሰለቸኝ ሳይሉ ድምፅ ይሆናሉ። የለንደን ፋኖችም በአሁኑ ሰዓት ለባለስልጣናቱ ራስ ምታት ሆኗል ሲል የእንግሊዙ ፕሬስ ዛሬ በወጣው ጋዜጣ ላይ ያስነብቧል። በዚህ ቪዲዮ እኔ በቃ ስለምቆጭ ነው አንዳንዴ ወይኔ ይላል። ከዛ ወጥቼ እንደዛውኛ ወጥቼ መከራዬ ናቸው አንዳንዴ ጥል እንደምል ይሄንን እንዳቀርጸው ታወጠዋለ እኛ አይደል እንዴ የምንገለው፣ ምናምን ሰዎች ኢየሱስ፣ እኛ አይደል እንዴ የምንሰርቀው፣ ይሄን ካስፈለገ ሚዲያ ላይ አይወጣም የራሳችን ገበና ስለሆነ ብዬ በመጨረሻ መዘማሪ ዘርፌ ከበደ በከባድ ጭንቀትና ድባቴ ውስጥ እንደወደቀች ተሰማ። ለዚህም ምክንያቱ በባለፈው ወቅት በምሬት የተናገረችው ንግግር አሁን ላለችበት የማስመሰል ህይወት ደስተኛ ለመሆኗን በግልጽ ያሳየ ነው ሲሉ የቅርብ ሰዎቿ ይናገራሉ። ብዙዎቻችሁ እንደምታውቁት ዘርፌ እዩጩፋ ባቀረበላት ገንዘብ ሳቢያ ኦርቶዶክስ እንግዳ ወደ መንፍቅና ማምራቷ የሚታወቅ ሲሆን በኋላም የራሷን ቸርች መክፈት እኔ የተቀባውን ብዬ ነኝ ቃል ላውጣላችሁ ያለች ምስኪኑን ህዝብ ስታጥበው ከርማለች። ታዲያ ይህንን ተከትሎ ዘርፌ ባልተ በተለመደ መልኩ በርካታ ፓስተሮች እና ሐሰተኛ ነቢያቶች በተገኙበት በዚያ በራሱ አዳራሽ ውስጥ እኛ የምናምነው አይደለ እንደምንዘርፈው፣ እኛ ፈጣሪን እናምናለን የምንል ሰዎች አይደለ በስሙ የምንነግደው። ይህን ሳስብና ራሴን እዚህ ውስጥ በማግኘቴ ሁሌም ቅጥል ላለው ስትል በምባይ ታጠበች ተናግራ አዳራሹን ለቃ ልትወጣ ችላለች። ታዲያ በአሁኑ ሰዓትም ዘርፌ በከፍተኛ ጭንቀትና ድባቴ ውስጥ የምትገኝ ሲሆን በመጨረሻም ወደ ሰሜነሽ እንዲወስዷት በዚያም ከራሷ ብሎም ከጌታችን እናት ጋር የልቧን ማውራት እንደምትፈልግ ብትናገርም ይህንን ካደረገን ምን ይሉናል? የሚሉት ባለቤቷ የሆነው ፓስተሩ ጉዳዩን በዝምታ ፈኖ ይዞታል። ዘርፌ መቤታችን ቅድስት ድንግል ማርያም በሩሩ አይኖቿ ትመልከተሽ ልቦናሽንም ትመልስልሽ። ነው ማምኖ ነው መሰለህ ስጸልይ እግዚአብሔር ሆይ እኔ እንዳሰብኩ ሳይሆን አንተ እንዳሰብኩ አኑረኝ ብዬ ተብርክ ከጸልዬ ከዛው ነገር ፌል ሲያደርግ ደግሞ ለምን ብለህ መበሳጨት ምናምን አሁን ህይወቴ ላይ ያቆምኩት ነገር ነው። ወጣቱ ሚሊዮነር አቤኔዘር ከኢትዮጵያ እስከ ዱባይ ተጉዞ የዓለማችን የፎሬክስ ትሬድ ንጉሥ ለመሆን የቻለ አይበገር የወጣት ነው። ትላንት በዱባይ ጎዳናዎች በችግር ውስጥ ወድቆ የተመለከቱት በርካቶች የኤቢ ማርሻል ለዚህ ደርሰው ማየታቸው ትንግርት እንደሚሆንባቸውም ተናግሯል። ወጣቱ በሕይወት ማግኘትና ማጣትን እያፈራረቀ አይቷቸዋል። በአንድ ወቅትም ፎሬክስን ሲጀምር በርከት ያለ ገንዘብ በማግኘት ልምድ ያካበተው የወጣት የሚያገኘውን ገንዘብ በዱባይ ውስጥ አሉ በተባሉ ቅንጡ የጭፈራ ቤቶች፣ እንዲሁም በተለያዩ ሱሶች ውስጥ ተዘፍቆ ይወት በጠዋት እንደ ባንዲራ ሰቅላ አመሻሽ ላይ ቁልቁላ አውርዳ ስትጥሎም ባይን በብረቱ ተመልክቷል። ይህም ክስተት በዚያ ፌሬጅ በነበረበት ወቅት የተከሰተ የሕይወቱ አንድ ክፍል ነው። አቤኔዘር በአንድ ወቅትም በዱባይ ጎዳናዎች በግራውንድ ስር እስከ ማደር የደረሰ በኋላም ግን ወድቆ በዚያው አለመቅረት እንጂ ወድቆ መነሳት የጠንካሮች ወይም የስኬታማ ሰዎች መገለጫ መሆኑን ያሳየ በኋላም ካለፈው ተምሮ ዳግም በፎሬክስ ትሬድ ቢዝነስ ስሙን በዓለም አደባባይ በደማቁ ያጸፈ ጀግና ይበገር የወጣት ነው። አንድ ወዳጁም በአንድ ወቅት በዚያ በፋይሬጅ ውስጥ ገንዘብ ተደምሮበት በነበሩት በዚያ ቅንጡ የዱባይ ባይ ቀውጢ ጭፈራ ቤቶችም እየተዝናኑ ራሳቸውን ስተው ሳለም በርከታ በርከት ያለ ገንዘብ እንደተወሰደባቸው ጉዳዩን የኋሊት እየተመለከተ ያስታውሳል። ከዚህ ምን እንማራለን? በህይወት ውስጥ ወድቆ ላለመቅረት ዳግም መነሳትና ላምንበት ነገር መታገል እንዳለብን፣ ሁሌም ቢሆን እግዚአብሔርን ከፊት አስቀድመን ከስህተቶቻችንም ተምረን ውጤታማ መሆን እንደምንችል ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ